ያፌት ሌላ ወንጀል መፈጸሙን ተሰማ። የፈጸመው ወንጀል ማታ ቤቱ ላይ ኤፍራታ ሲያክምለት ሲንከባከበው የነበረው ዶክተር ማታ እንዳያችሁት ከሆነ ከነመኪናው ታርጋ እየተከታተለ ነበረ። እንግዲህ ያው ማታ ያጠፋውም ወይም ደግሞ ወንጀል ላይ የገባውም በሱ እንደሆነ አንዳንድ መረጃዎች እየወጡ ነው። ዶክተሩ ግን ያው እንዳያችሁት የዲኤንኤ ምርመራውን። ትክክለኛ የሰራውን ያፌት ከውስጥ ካሉ ነርሶች ላይ እንግዲህ በብር ተደራድሮ አስቀይሮታል። ኦሪጂናሉን ያፌት እንደወሰደውና እንዲሁም ደግሞ ፎርጂቱ የኤፍራታ እንደተሰጣት ነበረ። ያን ግን በካሜራ ሲከታተል የነበረው ዶክተር ማታ ከኤፍራታ ቤት መልስ ወደ ቢሮ ሄዶ እንግዲህ ዶክመንቱ ትክክለኛውን አንስቶ ወጥቷል። እንደወጣ ደግሞ ያፌት ተደውሎ ተነገረለት። ሲነገር የመኪናው ታርጋና እንዲሁም ደግሞ የት እንደሄደ አቅጣጫ ሎኬሽን እያስመራ ነበረ። መጨረሻ ግን ዶክተሩ ዶክተሩ ደግሞ ናታን ያው አግኝቶ ሁሉንም ነገር የናታ ለመንገር ከናታ ጋር በተቀጣጠረበት ነበረ። ጥቃቱን ያደረሰበት የፍላታ ያረገዘችው ልጅ የአንድ መሆኑን ሁሉም ነገር ለመንገር ነበረ እንግዲህ ያው በመሀል ደግሞ አልተሳካም ሲጠብቀ ነበረው። እናታም ወደ ቤት ሄዷል። ያፌትም ደግሞ ያው ኋላ ኋላ እየተከተለ ቦታውን እርሱ የተወሰነ ጥቃት እንዳደረሰበት ነው የተሰማው ማለት ነው። ይህ ነገር ግን ኖርማኒ ሲሆን ግን ይህ ነገር መቆም አለበት። ሁሉም ነገር ትክክል ትክክል መሆን አለበት። ምንድነው ሁሌም ፌክ ፌክ ነገር ሌላውን ፌክ ያሳያል። እናንተም ፌክ ታሳያላችሁ። ስለዚህ ግን ዴዲ እን ምርመራው የእውነት የአፌትና ናታን ወንድማማቾች ናቸው። የተሰረቀውም ዶክመንት እሱ ነው ማለት ነው። ስለዚህ የአፌት እውነተኛ ናታ ወንድሙ እንደሆነ እያወቀ ነው ይህ ሁሉም ነገር የሚሰራው ማለት ነው። አያችሁ አንዳንድ ክፋት፣ የክፋት ጥግ ወንድም በወንድሙ ላይ ይነሳል ለሚባለው እንግዲህ ያው በነሱ አይተናል ማለት ነው። ሌላ ደግሞ ገረመኝ፣ በጣም ጭካኔው ቤቱ ሚስቱ ላይ እንደዚህ ሆኑ ወድቃ በመኪና አደጋ እንትን ብላ ገና ደግሞ ሌላ ተንኮል እንደ የሰራውን ብዙ ሸሮች አሉ፣ ብዙ ተንኮሎች፣ ራሱን የሚያውቀው ነገር አለ። እንግዲህ እሷን አስተኝቶ ሌላ ወንጀል ለመፈፀም መውጣት ይሄ እጅግ በጣም አረመኔነት ነው ማለት ነው። ነጌ በእኔ ነጌ ምን ይደርስብኛል የሚለው ትንሽም ያየዋል አልመሰለኝም ነገር ግን እሷን አስተይቶ ሌላ ወንጀል ፍለጋ ላይ ያው እየተሳተፈ ይገኛል። ስለዚህ ይሄን ሰውዬ አይደለም በህግ እኔ በጅብም ቢጠየቅ ደስ ይለኛል። ጅብ ከመቼ ጀምሮ ነው የሚጠየቅ የምልም አይጸፋም። ያው ልጅ ጅብ ደግሞ እንደው መጠየቅ ሲባል እንግዲህ አንድ እግሩን ጎምዶ አንድ እግሩን እዛ ላይ ያስቀረው እንጂ ያው ፍትህ ክትል ይገኛል ማለት አይደለም። ምክንያቱም በጣም መጥፎ ሰው ነው። እውነት ለመናገር እንዴት ነው በዚህ አደጋ እንደው ፈጣሪ ሚስቴን አተረፍክልኝ ብሎ ከፈጣሪው ጋር መፅና ወይም ደግሞ መጽናናት ምን ነበረ አሁን መጽናናት እንዳለበት፣ እሱን ትቶ ደግሞ ወንድግና ወደ ሌላ መማፀን መማፀን ነበረበት እንደው እኔ የሚያተረፍከኝ ሚስቴን የሚያተረፍከኝ እንደው አንተነ ምናም ብሎ እንደው ወደ ፈጣሪው ከዛ በፊት የሰራቸው ወንጀሎችን እንደው ተወንትን ብሎ እንዲምረው ይህን ማድረግ ነበረበት። ነገር ግን አላደረገም። እሷን አሳኝቶ ሌላይቱ ወንጀል ለመፈጸም ከቤቱ ወጥቷል ማለት ነው። አቤት፣ እኔ ግን የምለው ናታ ማለት ነው፣ ምን አይነት እስስት ነው? እንዴት ነው እንደ እስስት የሚቀያየረው? እዚ ያለ ሲባል እዛ፣ እዚ ያለ ሲባል እዛ፣ ምንድን ነው እ አሁን ማታ እኔ ተከሽፎ ድጓ ተጋይተው ነበር ከዶክተሩ ጋር፣ እንደዚህ እዚ ጋ እየተባባሉ ነበረ። እንደው ናታን ያፌት አይቶታል፣ ያፌት ነው ናታ ላየው ግን፣ አይቶታል ሰ ተያይተዋል። ግን እንዴት እንደሸወደው እንደ እስስት በዚህ አድርጎ ከትላንት ወደም አይታችኋል፣ እንዴት እንዳመለጠ እንዴት እንዳደረገ እሱን ተመሳሳይ ልብስ ለብሶ እንዲወጣ ያደረጉት። ስለዚህ በጣም እስስት ነገር ነው። እኔም ማታ ያፌት እሱ ያዘ፣ በቃ አጠፋው፣ እርምጃ ሊወስድ ነው ሲል የምር እሱ ላይ እርምጃ የሚወስድ መስሎኝ ነበረ። ግን ይሄኛው የሆነ እስስት ነገር ነው። እንዴት እንደሚያመልጠው አላውቅምና በጣም ግሩም ነው። አጠፋው ስል ማታ ቤቱ ላይ ተገኘ ማለት ነው። ሌላ የፍራታ ያው ሁላችንም ደህና ነን ያው ደህና ነች ብለን ነው። ተሻላለች ወደ ጥሩ ሁኔታ እየተመለሰች እንደሆነም ይህም ዜና ሰምተናል ማለት ነው። ስለዚህ የአሁን የሚፈለገው ዋናው ሕግ ማስከበር ላይ ነው። ሕግን ማስከበር፣ በሕግ ማስጠየቅ፣ በሕግ መጠየቅ ያለባቸው ሰዎችን በሕግ ማስጠየቅ። ያው ሁሉም ሰው ኃላፊ ነው። በተለይ ደግሞ ይሄ ቲም ማለት ነው ሁሉም ሊያዩ ይገባል። እና እንዴ መጠይቃለባችሁ አሁን የሰውዬ ያያችው እግሩን እያነቀሰ በወንጀል ላይ ወንጀል። እንግዲህ ያው በመኪና ደገ ተርፎ እንደው እንዴት ነው ወደዛ መሄደው ወደ ወንጀለኛው ሄደው አንድ ቀን በህይወቱ ጥሩ ስራ ሰርቶ ያቅ። ሁሌም በቀ የሰው ምቀኝነ ከባድ። እዚህ ላይ ደግሞ ሰውን እያስቸገረ ሰውን እንደው በሰላም እንዲኖር ያልሰጠ ቤትን ያናጋ ሰውዬ አስባችሁታል እንደው በክራንች የሄደ እግሩን እያነቀሰ ሌላ ተንኮል የሚሰራ ሰው። እኔ እንደ ሰል ሰው አይችልም፣ እውነት ለመናገር ማለት ነው። አንቺ እንደ ምን ሆነች ነው ወይ የተሰጠው ካራክቲ ነው ምናምን ደስ ሊሆን ይችላል፣ ነገር ግን በቃ በጣም እንትን ነው። እና እኔ አንድ ቀን በህይወቱ ደግ ነገር ሲያደርግ አይቼው አላቅም። ምንም አይደለም ለማድረግ ሲያስብም አይቼው ሰምቼውም አላቅም ግን እንደዚህ አይነት ተንኮሎች ለምንድ ነው ቶሎ ማይቀጡት? ለምንድ ነው ቶሎ እየፈርድን አይገቡም? ይሄ የኔ ጥያቄ ነው ማለት ነው። በተረፈ ያው ገኒ ነችን የምታሳዝነኝ አንድ እናት ያው ልጁ አጋቆጭ ብላ ልጇን ማስታል ብትወልድ ልጇን ማረስ እንደዚህ ደግሞ ስትታሙን ደግሞ ልጇን የሚያስፈልጋትን ነገር ማዘጋጀት ያው የእናትንትን ነው። በእርግጥ በዓለም ሊሆን ይችላል ግን እንደዚህ አይነቱ ባል ሳይሆን እንግዲህ ገኒ ያው ተሳቃ እዛ የተፈለገችው ነገር ሰርታ እንትን ማለት አትችልም ሀታ እቃ እንዳለ እንዳላት ግን ቤቷ ወስታ እንትምት የሁሉም ያው ደስ ይለው ነበር ግን ሰውዬው አይሰጥም ማለት ነው ግን ኤፍራታም ተረዳቻት አያችው አይደል ያው ትረዳለች በጣም ነው የምትረዳው ና እኔም ትረድቻለሁ በነገራችን ግን ቢሆንም እንድናስባ እንትን ብላ ነው ወደ ቤቷ ነው ሄደችው እና በጭሩ የሆነ እንትን ያለ ነው። እና ያው ይብቀታ ግጥ ሴቶችም ይፍጡ ሁሌም እንደምለው ሌሎችም ደግሞ መስካከል አለባቸው። ይሄ አታጭቃክ ነው። አሁን ለምሳሌ ይሄን ዶክተር ከሞታ አስባችሁ ዳል ይቃ የዶክተር ክብር የላችሁ ማለት ነው። ይሄ በዶክተር ነው ማን እንትን የምትሉት ያስጠይቅ። ስለዚህ ይሄ የነሱም ያው እንትን መጣን ነው እና ይሄን አክል ዶክተርን ለመግደል ያክል ለደረስከው ያፌት ያው ምን እንድታየህ በናቅም የሆነ ሁሁ የሚልህ ሰው አለ ወይም ደግሞ ነገር አለ ማለት ነው። በነገራችን ላይ ሲታይ ያፌት ማንም ሰው የለውም፣ ከማንም ሰው አይጫወትም፣ አይጨምርም። እንደው ከተጨመረ ከተባለ ከያፌት ወይም ደግሞ ከማን ነበረ ያው ምንም ሰው የለውም እኮ። ግን በጫካ ጫካ ነው መሰለኝ የሚሄደው እ አላቅለትም ጥሩ የመጥፎ ሰው በነገራችን ላይ ጓደኛ የለውም እና የሚያሳዝን ነው። ለማንኛውም ያው የፍራታ ደህና ነች፣ ደህና መሆኗን ሰምተናል። የቀረው ደግሞ ያፌት በህግ መዋል አለበት። በቃ ህግ መኖር አለበት። ህግ እንዳለ ማሳወቅ አለባችሁ ሁሌም። እየሾለከ እየሾለከ በጨለማ እንደ እሱም መያዝ እያለበት እሱ መድመት እያለበት ሌላው ምንመላለውን ወት ማለት አይቻልም ማለት ነው። ስለዚህ እሱም ያው ቶሎ ብላችሁን ለህግ አቅርቦት ለማለት ያህል ነው። ህግ የት አለ ምናምን የሚል አይጠፋም። ያውኛ ማወት ቢሆን ህግ ሊኖር ይችላል አለ። ግን ትንሽም ቢሆን ብዙም ባይሆን ይህ ቶሎ የሚፈረድ ምናምን የሚለው እንደዛም ሆኖ ነገር ግን ህግ አለ። ስለዚህ ህግ እንዳለ አሳዩን ለማለት ያህል ነው። አሳዩን ወይስ እናንተ ህጉ ላይ ነው የምትሰሩት? ግን ምን ስድር ጥስፎ ምን እንደሚይዟቸው ያው ማወቅ ግድ ነው ማለት ነው። ቅድም ቀንዳላቸው እንዴ። በተረፈ ሰላማችሁ ይብዛ። እዚህ ቻነል አዲስ ሆናችሁ ሰብስክራይብ ሽር አድርጉ። እንመጣለን። የፍራታም ያለችበት ጠይቀን አጠያይቀን ደህንነቷንም ሁሉም ነገር ያው አስበን እነግራችኋለን። ምን አስበን ጠይቀን እንጂ ሄደን ካልሆነ ደግሞ እየሄድን እዛ ብደውን እንሰራላቸዋለን። ምን ይለናል። ለመሄድ ምንም ችግር የለብንም። እንትናቸው እናቃለን። ሁሌም ያው ስለ ጤነቷ እየጠያየቅን እናመጣላቸዋለን ማለት ነው። ዛሬ የሚመጡ ብለን ነበረ ሳይመጡ ቀርቷል። እንግዲህ ለምን እንዳልመጡ እንደውላለን። ስልኩ ካልሰራ ደግሞ በቴሌግራምም እንደውላችኋለን ማለት ነው፣ እንደውላለን እንግዲህ ሰላም እንዲሆኑ፣ በአለም ሙሉ ተስፋ ላይ ሰላማችሁ ይብዛ። ባይ ባይ።